የቅዱስ ሚካኤል ልጆችና ወዳጆች ሆይ፣ የቅዱስ ሚካኤልን ረድኤት በረከት፣ እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ አምስቱን ካልቻላችሁ አንዱን አድርጉ። አንደኛው የቅዱስ ሚካኤልን ድርሳኑን በዕለተ ቀኑ አድርሱ። ሁለተኛው ቅዱስ ሚካኤልን ከራስ ጸጉሩ እስከ እግር ጥፍሩ መላካዊ መላ ካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ሚካኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛው በቅዱስ ሚካኤል ስም ለነዳያን ዘክሩ ወይም መጽቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተመቻችሁ፣ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ሚካኤል ስለ ቅዱስ ሚካኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ሚካኤል ስም አንድ አቡነ ዘበሰማያት ወይም አባታችሁን ብላችሁ ጸልዩ። እነዚህም ብታደርጉ ወይም ከእነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ሚካኤልን ረድኤት፣ በረከት፣ ጥበቃና መላካዊ እርዳታ ታገኛላችሁ። ቅዱስ ሚካኤልም በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ሀይላጋንንትንም ከሕይወታችሁ ያርቅላችኋል። ግን መጥቶ እንዲረዳን እኛም እንዳቅማችን ድርሳኑን መልኩን፣ መጸለይ በስሙ ለነዳያን መዘከርና መመጽወት አለብን። ፍቅረኛ መያዝ እንዴት ለምን አቃተኝ፣ ሴት መቅረብ ለምንድን ነው የሚያለኝ። መቅረብ ስላችሁ ለትዳር ነው፣ እንደ ዝም ብሎ ሄዶ ሁሉም ሴት ጋር አይደለም። እንደ ለቁም ነገር ለምን መብቃት አልቻልኩም ብላችሁ ቼክ አድርጉ። እንደገና የተሰደዳችሁ ወንዶችም ሴቶችም አጠቃላይ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደሆነ ቦታ ላይ ሙቭ ያደረጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አርጉ፣ ራሳችሁን። ምንድን ነው ይሄ ነገር ለዚህ ያበቃኝ? ከቤት ብናርጉ ያወጣኝ አብራን ከርት ነው ተደግሞብኝ ነው? ከእናንተ ጋር የተጣለች ጎረቤት አለች። የእውነት በጣም ብዙ እኮ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ ገጠመኝ ሊያቅርብ ያለው ከዚህ በፊት አሪፍ ሆኖ ሲማሩላቸው፣ ይህኔ ልጆች ዱርዬ ሆኑማ ማን ይቀራል? የእሷ ልጆች ብናርግ ነው ማጠፋቸው ከእሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብሎ እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በአብራን ከርት የሚያጠፏሉ። እናት ተጣልታ፣ አባት ተጣልቶ፣ ልጆች ተቀያይሞ ይራራቃሉ። ተደዋውለው ደግሞ እማዬ ናፈቅሽኝ ይባባላሉ። ያለያያቸው እጅሬው ነው እና ምንድነው ምንድን ነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤ የማይበረክተው ምክንያት ምንድን ነው? ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳ ብትኖሩ ገንዘብን በአካውንታቸው ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሐሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ምንድን ነው እንደዚህ አረገኝ? ከሀገሬ ሲወጣሁበት ዓላማ ምንድን ነው? እሺ ዓላማው ስደት ሆነ የተሻለ ህይወት ለመኖር ነው። የተሻለ ህይወት የሚባለው ነገር ውስጥ ገብቻለሁ። ለምንድን ነው ከዚህ ኃጢአት መላቀቂያ አቃተኝ? ይሄ ነገር ከማን የመጣብኝ? ከአባቴ ነው ከእናቴ ነው ይሄ ዘማዊነት፣ ይሄ ውሸታምነት፣ ይሄ አስመሰ ይሄ ትዕቢት፣ ይሄ ትዳር ላይ እንደዚ ያለብኝ ችግር ከየት መጣ ብላችሁ ቼክ አርጉ። ራሳችሁን ታገኙታላችሁ። ከቤተሰብ ከማን እንደወረሳችሁ ታውቁታላችሁ። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ተወርሱታላችሁ። ከውሏችሁ ከስንት ከአስተማሪዎቻቸው አይን የሚወርሱ አሉ አይደል? ትምህርት ቤት ቁጭ ብላ ልጅቷ ስትማር ከቁንጅናዋ ከጥርሷ ከምኗ ምንም እኮ የሚወጣላት ልጅ አለች፣ ቆንጆ ልጅ ናት። መምህርቷ በቡዳ ብላ ታደርገቻት። ልጅቷ መምህርቷ ስትገባ ልጅቷ ትታመማለች። ይህን አቅርቢ ያለ የዛሬ አምስት ዓመት ገጠመ ላይ ስንት ልጆች ፌንት እያሉ እየተረፈረፉ እየወደቁ መምህርቷ ከትምህርት ቤት ስትለቅ ልጆቹ ሰላም ሆኑ። አንዳንድ ጊዜ ኩል እየተኳሉ ልጆች ላይ የሚያፈጡ በጣም ከባድ ነው። በነገራችን ላይ ይህን ግልጽ አድርጌ ነው የምናገረው። ኩል እየተኳሉ ልጆችን የሚያ ኩል ለምን ትኳላላችሁ ሲባሉ ለውበት ይላሉ ወይ ላይኑ ጤንነት ይላሉ፣ ግን አይደለም። ለምን እንደሚኳሉትም ማያውቁ አሉ። ሆን ብለው ደግሞ ለምን እንደሚኳሉ የሚያውቁ ደግሞ አሉ። ስራዬ ብለው የሚኳሉ ደግሞ አሉ። እና መቼም እናት ልጇን በቡዳ ልብላ ብላ አትበላም፣ ግን አለ ላይ ሆኖ ልጆቿን ሊበላ ይችላል፣ ተማሪዎቿን ሊበላ ይችላል። ባክግራውንዱ ቼክ ማረግ አለባት የማ ልጅ ነኝ ከማንዘር ነው የመጣሁት በቤተሰባችን ምን አለ። በአዳም ልኳላ ወኒ በኛ ላይ ሆኖ ልጆቹን ሊጎዳብኝ ይችላል። እኔ የነቃች መምህር ታለች። እኔ ጋር መጥታ መምህር ረኒ ተማሪዎች የታመሙብኝ፣ እኔ እንደዚህ እንደዚህ ማስጠናቸው አስጠኝ ናት። ደግሞ አምስት ቤት እየዞረች ታስጠናለች። በሳምንት ውስጥ ሰኞ ሮባር አንድ ቤት፣ ማክሰኞ፣ ሐሙስ፣ ቅዳሜ ሌላ ቤት፣ ከዛ ደግሞ ሌላ። እንደዚህ ያለች አምስት ቤት ታስጠናለች። ሰዓቱን አፈራርቃ ከዘጠኝ እስከ አስር የሆነ ቤት፣ ማታ ከአንድ ሰት እስከ ደግሞ ሌላ ቤት። ግን ይታመማሉ፣ ሁሉም ቤት የገባቸቸው ልጆች። ትምህርቴን ስታዳምጥ ነው ድንግጥ ያለችው። እናቷ በቡዳ መንፈስ የታወቁ ናቸው። ቡዳ በቡዳ ቅርጥፍ አድርጎ የሚበሉ ናቸው። ራሷ ገብቷት እናቷን አስቆርባ ራሷ ቆርባ የተመለሰች ልጃለች። ገብቷት እና አንዳንዴ ከባድ ነው። ሴት መምህርት ነው የምንፈልገው ብሎ ይደውሉላታል። ወንድ መምህር የማይፈልገው ሴት ልጆቻቸው እንዳያማግጥባቸው ፈርተው ነው። ግን አልሸሹም ዞራሉ። ደግሞ በሌላ በኩል ደግሞ ይገኛላል። ሌዝቢያነትን የሚያስተምሩ ሴት አስጠኞች አሉ። በቡዳ የሚበሉ ሴት አስጠኞች አሉ። ከዛ ውጪ ደግሞ በጣም በጣም አሪፍ ደግሞ መንፈሳዊያን ሴት አስጠኞች ደግሞ አሉ። አሪፍ አሪፍ መንፈሳዊ ባይሆኑም ጥሩ መምህራን ደግሞ አሉ። ስለዚህ ቤታችሁ ሲመጡ መመርመር ማወቅ ያስፈልጋል። ቼክ ማድረግ፣ መፈተሽ፣ ድምጻቸውን ሪከርድ ማድረግ፣ ልጆቻችሁ ሲያስጠኑ ምን ብለው እንደሚያስጠኑ፣ ምን እንደሚጠይቋቸው። አንዳንዶቹ ስለ ቤት ያጠናሉ አስጠኞቹ ራሳቸው። እማየና አባዬ እንዴት ነው? ደሞዛቸው ስንት ነው? ምን ያደርጋሉ? አባዬ ስንት ሰዓት ይመጣል? ምናምን ቼክ የሚያደርጉ አሉ። ምናልባት ሰውየውን ሊያገቡ ትፈልጉ ይሆን አይታወቅም። ሴቶቹ አስጠኞች። ወንዶቹ ብዙም እንደዚህ አይጠይቁ። ምናልባት ወንዱ ላይ የሚገኘው የዝሙት ችግር ነው በብዛት። አሁን ቀርቷል፣ የወንድ አስጠኝ ብዙ የለም። ሴቶች አስጠኞች ናቸው ያሉት አብዛኛውን ጊዜ። ብዙ የለም ያልኩ እንጂ አለ ይኖራል፣ ግን ብዙ የለም። የሚያምኑት ሰው ካልሆነ በስተቀር ከባድ ነው፣ ለዚያውም ሳሎን ላይ እናትም እያለች አባትም ሁሉም ቤተሰብ እያለ ሳሎን ላይ ጠረጴዛ ላይ እንዲያስጠና አድርገው ነው ወንዱን። ወንዱ ሴቶች እንኳ ብዙ እንትን አይሏቸው አልነቁም፣ ገና እናቶችና አባቶች ሴት አስጠኝ ላይ ብዙም አልነቁም። በጣም ብዙ ችግሮች አሉ። ይቅርታ ለምናገር፣ ሴት አስጠኞች እኔ፣ ሁላችሁም እየተናገርኩ አይደለም። አስጠኝ እየሰው ማሽን ልትሆኝ ይቻለች። ኧረ መምህር እንደዚያ ትበል ብለሽኝም ሊሆን ይችላል። አዎ፣ ይቅርታ ግን በእናንተ ስም ደግሞ ሌላ የሚሰሩ አሉ። በእናንተ መልካም ስም ደግሞ ተደግፎ ሌላ ክፉ ስንት ሕፃናት ሴቶች የተደፈሩ አሉ። ሌዝቢያን የሆኑ የቀሩ አሉ፣ በሴት አስጠኝ የተነሳ እንደገናም ደግሞ ስንት የተዘረፉም ደግሞ ይኖራሉ። ከዛም አልፎ ወሬም ደግሞ የሚያቀባብሉ ይኖራሉ። ሌሎች ከዞች ብዙ ችግሮች ይኖራሉ። እኔ አስታውሳለሁ የዛሬ ስንት ዓመት ሴት አስጠኝና ሚስት ተቀራርበው ሚስትየዋን ራሷ ያበላሸቻ ታውቃለሁ። ልጆቹን ሚስት ሚስትየዋን ስለ ቤቱ ኬዝ ስለ አንዳንድ ነገር ልጆቹን ጠይቃ ልጆቹ ሲናገሩ ሄዳ ያው በደካማ ጎኗ ገባችባት። ማየና ባየት ይጣላሉ፣ ማየት አለቅሳለች እንደዚህ ሆና እንደዚህ ሆና ስትለው ጊዜ የተጎዳች ሚስት ነች ብላ ገብታ በዛው ሌላ ነገር ውስጥ ከተተቻት። ከዛ በኋላ ነው ጸበል ስትጠመቅ ጸበል ቦታ ላይ ተገናኝተን የልጆቼ አስጠኝነች ነች ያበላሸችኝ ያለች፣ በምን እንደዚህ እንደዚህ እንደዚህ ልጆቼ ጠይቃም ብላ በእነሱ በኩል ነው የመጣችብኝ። እና ሁለት ዓመት ሙሉ ባሏ ነበርኩ ነው ሚስቴ ነበረች ያለች ብቻ እርግጠኛ አይደለሁም ተጋብተው ነበር ማለት ባል አላት፣ እንደገናም ደግሞ የሴት ሚስትም ደግሞ አላት። አንዳንድ ጊዜ በጣም ከአይምሮ በላይ የሆኑ ነገሮች ነው የምንሰማው። በእውነት ኢትዮጵያ ውስጥ ነው አዲስ አበባ ውስጥ ነው ይሄን የምንሰማው፣ ወይም ደግሞ እንደው ሀገራችን ላይ ነው፣ የተዋህዶ እምነት ተከታዮች ናቸው ይሄን የሚያደርጉት ትላላችሁ፣ ትደነግጣላችሁ። ጥናት ሳደርግ ብዙ ነገር ነው ምንትን ምለው። አብዛኛው ኦርቶዶክስ ቤት ውስጥ ጨል ያለ የፈለገ ፍርጥ በሉ፣ እንደፈለገ ሰደቡን፣ ዛሬ የሌለበት ሰው የለም። ብዙ ቤቶች ውስጥ እንግዲህ ይሄ የደረስኩበትን ጥግ ነው የምነግራችሁ። አብዛኛው ደግሞ ልጆቻቸውን ለማሳከምም ሆነ ለማስተማር ወይ የሆነ በአቋራጭ ለመክበር ምናምን እንትናጋ ይሄዳሉ። ደብተራ ጋ የሚሄድ ነገር አለ። በቃ እንደዚህ ነው ላይፍ። ትክክለኛው እግዚአብሔርን የሚያመልክ በጣም ጥቂት ሰው ነው፣ ኦርቶዶክስ ሆኖ አምላክ። ትክክለኛው አምላክ እኮ እኛ ጋር ያለው ኢየሱስ ክርስቶስ አማራጅ የማንለው ፈራጅ የምንለው ከሁሉ ሃይማኖት በላይ ክርስቶስን አምላክ ፈጣሪ ብለን የምናመልከው እኛ ኦርቶዶክሶች እኛ ጋር ሆኖ ኢየሱስ ክርስቶስ አልተጠቀምንበትም። ፍቅር የሆነ አምላክ ፍሪዳውን ዘርግቶ ስጋዬን ብሉ ደሜን ጠጡ ብሉ ያዘጋጀው ቅዱስ ቁርባን ቀርቦ፣ ቅዳሴው ቀርቦ ምንም ነገር መብላት ያቃተንሽ የእጅ ሽባዎች፣ የአእምሮ ልምሾዎች ሆነናል። እንዲሁ ዝም ብለን ስንባዝን ልጆቻችን ብቻ ግራጁዌት አድርገን አስመርቀን ለኩራት ብቻ የምንቀመጥ ልጆቹም በቃ የሆነ በቃ ዝም ብሎ ከንቱም የሆኑ ተመርቆ ዲግሪ ጥቁር ልብስ ለብሶ ተመረቀ። ጥቁር ይሆናል ህይወቱ ተመርቆ። ዛም ዛም ዛም ዛም ዝም ብሎ በቃ ጫቱን እዚ ጊታር ዜና ወጥሮ ዶክተር ሆኖ ጫት ቃሚ፣ ኢንጂነር ሆኖ ጫት ቃሚ፣ በቃ በትልልቅ ትምህርት ውስጥ ሆኖ ጫሽ ቃሚ፣ ጫፋሪ ልጆች ነው ያፈራሉ። ሌላ ምን አፈራ ጎዶ? ኋላ ሲታይ ግን ምክንያቱ በጣም ያሳዝናል። እናትና አባቶች ላይ የሚያርፈው ስለዚህ የልጆች መበላሸት ምንም እንኳን ተጠየቅ የራሳቸው ህይወት ቢሆንም ለዚህ ህይወት ያበቃቸው ግን ወደ ኋላ ነው የሚወስድን። ስለነበረ ሰት ሁ አምላካችን ስትጠመቁ ጸበሉ አንደኛ ሰውነታችን ትንሽ ይመጣል። ሰበል ስትጠመቁ ሰው መሆናችን፣ ሁለተኛ ውስጣችን ነቃ ይላል። ሶስተኛ፣ ማስተዋላችን ይመጣል። ማየት ብቻ አይደለም፤ ማየትማ ዝንጀሮም ያያል እንስሳውም ያያል፣ አውሬውም ያያል፣ አጋንንቱም ያያል። ማስተዋል ላይ ችግር አለብን። ማስተዋላችን ነው የተነጠቅ ነው ማስተዋላችን የሚመጣው ትንሽ እንዲህ ይሄ ጋግርቱ ምኑ ዞር በል ሲባል እሚገባን ይገባናል፣ ድምጹንም እናስተውላለን፣ የሚነገረንም ትንሽ እንሰማለን። ከዚህ ወተን እስክን እስኪ ወርሰን ድረስ ከዚህ ወተን ያዋ ባህሪያችን በጣም የተናጋ ስለሆነ ሰው ሀገር መተን ተናግተናል፣ አገር ቤትም ሆነን ተናግተናል። ያልተናጋ ህይወት የለም። የነጮቹ ሰብአዊነት እኮ ቢያንስ ያላቸው፣ እኛ እኮ ሰብአዊነቱም የለንም። ሙሉ በሙሉ እኮ ነው ሙጥጥ ያለብን። ትሰማላችሁ ግን ሰውነታችን ላይ የጠፋን ሰው የመሆናችን ሰውነት ጠፍቶ ሌላ ሰው ሌላ ፍጡር እየፈለግን ያለነው ምን አይነት ፍጡር ጋር እንደምንገናኝ እንግራ የሚያጋባን ቤት ከወጥ ቤት ሰራተኞች ጋር ምን ዲል አርጋል። ቤት ውስጥ በቃ መምህር በቃ አግኝተዋል። አለቃ ወጥ ቤት ጭራሽ ወጥ ቤት ውስጥም ገብቼ እንደማረግም ይሄ ነገር ግልጥ ነው እንዴ? አለ አዎ፣ የታወቀ ነው። ከወጥ ቤት ሰራተኞች ጋር እራሱ የሆቴል ባለቤት በጣም ነው የሚደራደሩት፣ በጣም ነው የሚጋቡት አልኩት። ከዛ ድርጅቱ ሆቴል ነው፣ ግልጽ ገብቷቸዋል። ብቻ እና የሚገርም ሆቴል እኮ ነው የሚገቡት በሀብታሞች። በቃ የሚገርም ሲዩት የሆነ በቃ ሱፍ የለበሱ ጠረጴዛው የሚያምር የሚያምር ቀይ ጨርቅ ተደርጎ ወዲያው ላይ ነጭ ጨርቅ የሚደረብበት አበባ በእያንዳንዱ ቤት ውስጥ ያለው በቃ ውበቱ የወጣው ወጪ ለዛ ሆቴል፣ እንደገና ደግሞ መሬቱ ራሱ የሚከፈተው ክላሲካል ሀብታሞችን ብቻ የሚጠራ ነው። አውቃ ቤቱ የገንዘቡ ውድነት ራሱ የምግቡ ውድነት። እና ይህን ሆቴል ግን የከፈተው በሌላ ሆቴል ነው፣ ያቺ መጀመሪያ ያልኳችሁ ምንም ለውጥ አይመጣም ብዬ ቅድም አልነገርኳችሁ? በሌላ ሆቴል ነው ያቺ ሆቴል እስካሁን አልተነካችም። ይሄኛውን ሆቴል ሲከፍተው ሙጣም ጤውን አድርጎ ነው፣ ይህን ድግምቱ ምናምን አድርጎ ነው። እና በል ነገ እያንዳንዱ አስተናጋጅ ጸበል መረጨት አለበት። ንስሓ አባቴን እንልክልሃለሁ። ሆቴል ሄደው ጸበል ይረጫሉ፣ ወጥ ቤቱንም ጸበል ይረጫሉ። ከዛ በኋላ የሚሆነውን ነገር ታያለ አልኩት። መምህር አትገኝም አለ እኔ የለሁም እኔ ሩቁ ቦታ ነኝ ያለሁት ነገም አልገኝም፣ ግን የንስሓ አባቴ ቁጥር ይሄን አልኩት፣ ሰጠሁት። ከዛ በጣም የሚገርም ነገር ነው የተፈጠረው። ንስሓ አባቴ ጋር አልደወለም፣ የደወለው ደብተራው ጋር ተናዶ ደብተራው ጋር ደወልና አንተ ቆሻሻ አንተ ክፉ ሰው፣ ምን አባክን የሚያደርገው ከአጋንንት ጋር አጣምረኝ? ይህ ልጅን ኦቲስቲክ የአይምሮ ዘገምተኛ እንድትሆን አድርገህ ማምና ብሎ ሙጫ ሳያስፈቅደ ነው ይሄን ያደረገው። እንደዚህ ማድረግ አልነበረበትም። አልነበረበት ይጎዳኛል ብሎ ማሰብ ነበረበት። እና ተውረፍ፣ እንደዚህ አታርግ፣ በቀልሃለሁ። ከመቼ ወዲህ ነው እንደዚህ የተዳፈርከኝ? አላቅልህም። ከአሁን በኋላ ምንም ነገር አታመጣም። ብሞት አንዴ ነው ብትጨርሰኛ እንዴ ነው አንተ ቆሻሻ፣ ምን አግኝተህ ነው? ቆይ ችግር የለውም ዝጋው፣ ዝጋው። ምን አግኝተህ እንደሆነ እኔ እዚህ ማወቅ እችላለሁ አለው። ከዛ ላከ መንፈስ አሾክ ሾኪ መንፈስ ላከ። በአየር ላይ አየር ጴጥሮስ የሚባል አንድ ርቢ አለ። አየር ጴጥሮስ ተብሎ የሚደገመው ደብተራው አየር ጴጥሮስ ይደግማል። አራቱንም ተዋርሶ ነው የተዋረሰው። አየር ጴጥሮስ፣ መርሜሮስ፣ ተወከል እና አፈህፃን የሚባል ተዋርሷል። እነዚህ አራቱ ተዋርሶች እንግዲህ፣ እኔ በማንበብ ያገኘሁት ሰው፣ ደግሞ ኬታ መጣሁ እንዳትሉኝ እና እነዚህን በሙሉ ነው የሚጠቀምባቸው ደብተራው። በጣም ነው የደነገጥኩት። እሱ መንፈስ በላከባቸው ቀን ሰራተኛች፣ ደውላ እንደምንም ተንፏቃ ደውላ አረ መምህር ተቅማጥ በተቅማጥ ሆንን፣ እረ ታመምን ተሰቃየን አለች። ምንድን ነው አልኳት። እኔ እንጂ አላቅም፣ ሁሉም ታመዋል። አሁን ከሶስት ሰዓትም ከአራት ሰዓት በፊት ሲሰዳደብ ነበር ከሆነ ሰው ጋር ምናልባት ከደብተራው ጋር ሊሆን ይችላል አለችኝ። ከዛ ሲሄድ ሚስትዮ አትናገር ምናትም ዝርር ብላ እዛው በተኛችበት ተቅማጥ በተቅማጥ ሆነዋል። እሱም ያቃስታል ተኝቶ፣ ሕፃኗ ሰራተኛዋ አቅፋት እንደምን ብላ ሰራተኛዋ ብዙም እንትን አላለችም። አላወቃትማ ያን ያክል። ደግሞም ጎበዝ ሆናለች ሰራተኛዋ። ምንድን ያደረገችው በዚህ ሁሉ ሂደት ውስጥ ተደብቃ ሄዳ ንስሓ ገብታለች። ጸበል ልጠመቅ ብላ ሄዳ ንስሓ ገብት። አያችሁ፣ ምን ያህል ንስሓ ስገቡ አጋንንት ጉልበት እንደማያገኝ ልዩነቱን አያችሁት? ከዛ በጣም የደነገጥኩት ብቻ በዛ ቀን እንደዚህ አይነት ቤተሰብ ያገዝኩትን ና ያገለገልኩት ቤተሰብ የለም ማለት። ጸበል ረጨን፣ ከወደቁበት ተነሱ። ከዛ በኋላ ምን ሆነን ነው አሉ። ፈዘው ደንዘው ነበረ። ቤቱ ተግማምቶ ነበር። ያው በታይሽ በሌ ላይ ምናምን ተጠድፎ ነበር። ና ምንድን ያደረከው ስለው ጊዜ ደብተራውን ሰደብ ቢሆን ነበራል። ለምን ሰደብከው? ልኮብህ እኮ ነው። ምን አለህ ስለው ጊዜ አላቅም፣ ምን እንዳለኝ አላቅም። ተናልጄ ነበራል። ከዛ ኮል ሪከርድ አለው ስልክ ያለኝ ኮል ሪከርዱን ስናዳምጠው ቆይ ቆይ ቆይ ዝጋው፣ ችግር የለውም። ምን አግኝተህ እንደሆነ አቀብ አውቀዋለሁ። ዝጋው፣ ዝጋው፣ ዝጋው ብሎ መጨረሻ ሲዘጋው፣ ሰሞን ኦኬ ልኮበት ነው በቃ። ከዛ ወደ መጣህበት ተመለስ ብዬ አልጮህም፣ ግን ጸበል እየረጨሁት ወደ መጣህበት ተመለስ እዚህ ቤት ያለ መንፈስ፣ ዙሪያውን ቤቱን ረጨሁት። ከዛ እንደገና ጠራኋቸው። አባታችን ምንድን ነው ንሳ ሆቴሉን ጸበል እንዲያስረጭ በነገርኩበት ቀን ነው ይሄን ያደረገው። ማድረግ ማድረግ አልነበረበትም እና ጸበል ረጩልኝ። እግዚአብሔር ይመስገን። መተው አባታችን ማለት ነው። ጸበል ረጩ፣ ከዛ ዳበሷቸው ምናሉ። በዚህ ተለያየን። ቤታቸውን አናፈሱ ምናሉ። ያው ተግማምቶ ነበር ቤቱ። የሴጣንም ጉልበት አየ፣ የዛን ቀን ጉልበት ስላችሁ። እግዚአብሔርን በደንብ ሳንጠጋ ንስሐ ሳንገባ ቅዱስ ቁርባን ሳንቀበል በደንብ መጠመቅ ሳንጀምር እንደዚህ ዝም ብሎ መጋፈጥ እንደሌለበት ተማረ ማለት ነው በደንብ ነው የተማረው። በደንብ ኦኬ መምህር፣ በጣም አጥፍቻለሁ፣ ማድረግ አልነበረብኝም አለ። ከዛስ ደብተራው መደወል ጀመረ እና መምህር፣ ሊደግምብኝ እንደገና እየደወለ ነው አለኝ። አይ ግድ የለም፣ ወደ መጣህበት ተመለስ ብለነዋላ ወይም አንተን ብለኋል አላ ይህ ሱ ራሱ በጠቅማ ጥቂት ተዝረጥርጦ ይሆናል፣ ደው አንሳለት ስልኩን አልኩት። ስልኩን አንሳለትና የሚለውን ስማ፣ ተቸግሮ ሊሆን ይችላል፣ ይዘው አትፍረው አልኩት። ከዛ ሄሎ ሲለው ጊዜ በቃ ተውኝ፣ ተውኝ ተውኝ በቃ በቃ ተውኝ በቃ ገብቶኛል በቃ ምን እያደረክ እንደሆነ ገብቶኛል ተውኝ ከአሁን በኋላ ምንም ነገር አላደርግም ተውኝ ይበቃኛል አለ ከዛ ፈርቶ ስልኩን ዘጋውና እኔ ጋር መልሶ ደወለ መምህር የላኩልን ቮይስ አዳምጠው አለ ቮይሱን ሳዳምጠው ለካ ወደ መጣህበት ተመለስ የተባለው መንፈስ ሄዶ እዛ ደህና አርጎ ደብተራውን አሽቶታል ማና አባክ እዚህ ላከን ብሉ ላከን አለህ ብለውት እና እግዚአብሔር እኔም አመሰግንኩት። ደብተራውም ትንሽ ተጀለጠ። ስልኩን ላክልኝ አልኩት። ስልኩን ላክልኝ እና ደወልኩለት። ምንድን ነው የሆንከው ስለው ጊዜ ማነህ አለኝ። እኔ መምህር ተስፋ ይባላለሁ። አሁን ደውለህ ተውኝ ብለህ ነበር እና እኛ ምንም አላረግ ወደ መጣህበት ተመለስን ያለው እና ከአሁን በኋላ ምትልክ ከሆነ ቴሌግራም ላይ ገብቼ ፎቶውን ሴቭ አድርጌዋለሁ ከቴሌግራም ላይ ፎቶውን ስላገኘሁት ችግር ውስጥ እንዳገባ በአደባባይ ደሞ ፖስት አልኩት። አያይ በቃ ተውኝ ተውኝ አልፈልግም ጊዜ ወደ ሀያ ምናምን ጊዜ ነው የደወለው። ምፖስተው መስሎት ቲክቶክ ላይ ምናምን ላይ ገብቶ ስክሪንሹት አድርጎ ዩቲብ ላይም ስክሪንሹት አድርጎ እስካሁን እንዳልፖሰትከው እያየኝ ነው። በቴሌግራም ይልክልኛል፣ እና ባክን እናውራ። ከዛ ቮይስ ላኩለት፣ በቴሌግራም ቮይስ ላኩለት። ይኸውልህ ድብትርናህን አቆም፣ እስከዛሬ የዘረፍከው ገንዘብ ይበቃሃል። ማንም ሰው ጋር ገንዘብ እንዳትልክ፣ ማን ነው መንፈስ እንዳትልክ ይህንንም ሰው ይው መከራ ውስጥ ከተው ልጁንም ኦቲስቲክ ወይም የአይምሮ ዝግመት ችግር ያለበት ልጅ እንዲወለድ አድርገዋል። እንደገናም ደግሞ በዛ ላይ ደግሞ በሱ ዙሪያ ያሉትን ጓደኞቹን ራሱ ነግሮኛል። ጓደኞቼ የሚጥል በሽታ አለባቸው እዚህ ሰውዬ ጋ ከሄድን በኋላ። አሁን የገባው ግን ልጁ ሕይወታቸው በሽሽት ይውላል። እነሱም ላይ የላከው መንፈስ ምን እንደሆነ አውቄያለሁ። ስራህን ታቆማለህ። ማሳደስህን ታቆማለህ ብር ባለመክፈላቸው ያደረከውን ነገር አውቄያለሁ መኪናውን የሚያጋጨኸው አጠቃላይ ሁሉ ነገር ችግር የምትፈጥረው እሱ ወደ መንፈሳዊ ስለመጣ ብቻ ሳይሆን ለአንተ ብር ስለማይልክልህ ነው ገንዘቡን ተሰልብበት የነበርከው አንተ እንደሆንክ አሁን ደርሰንበታል ብዬ ቮይስ ላኩለትና ያንን ቮይስ ለሱ ላኩለት ለማን ለዚህ ለባለ ሀብቱ ማለት ነው ሲያዳምጠው ደነገጠ ልጁ ደወለልኝና መምህር አለኝ አቤት እንዴ አይምሮ የተሰውሮ ለሰውየው ብር ልክለት ነበር እንደ አለኝ እኮ። እሱንም እኮ ተጠራጥሬ ነው አልኩት። አረ እንደዛ ነው መሰለኝ እንደዛ ነው መሰለኝ እንደዛ ነው መሰለኝ አለ። ለምን ስለው ጊዜ ለማን እንዳወጣሁት ሳላውቀው ገንዘብ ትራንስፈር ሆኖ ነው የማገኘው። ተቀንሷል፣ ግን ሄጅ ባንክ ሳጣራ ደግሞ ራስነ ወደ ፈቅድ ያስተላለፍኩ ስለዚህ ምንም ልናደርግ አንችልም ነው የሚሉኝ። እንዴት እንደላኩለት ራሱ አላውቅም፣ መቼ እንደላኩለት እራሱ አላውቅም። እና ብዙ ገንዘብ ነው የሚቀበለኝ ረ ይሄ ነገር ምንድን ነው አለበቃ ደነገጠ የሆነ ታግቶ እንደነበርና አይምሮ በሆነ ሰው ቁጥጥር ውስጥ እንደነበረ ተረዳ ከዛ ሰራተኛዋ ከኔጋ ሲያወራ ሰምታ እኔ ጋ ለብቻ አደጎለች ና መምር አለች ቤት በቃ ብር ያላቸው ሰዎች ናቸው ብዬ ገብች እዚህ ቤት ውስጥ የሆነ አንዳንድ ነገሮችን ጥፋት አጥፍቻለሁ አለች ምንድን ነው አልኳት እኔ እንጃ ብቻ አላቅም የኃጢአት ገንዘብ ነው በእርግጥ ምንድን ምን እንዳደርግ አላውቅም አለችኝ። ምንድን ያደረግሽው አልኳት፣ ንገረኝ፣ ግድ የለሽም፣ ግልጽ ንገረኝ አልኳት። ያው ነግራኛለች፣ የቤቱ ሰራተኛ እንደሆነች ነግራኛለች። ግን ለማወቅ የጓጓሁት ምንድን ነው እኔ የመሰለኝ ከሰውዬው ሰልቤዋለሁ የምትለኝ መስሎኝ ነው። እኔም ስልብና እንደዚህ አድርጌበት ምናምን ወስጀዋለሁ ወይም በዝሙት ወድቄያለሁ የምትለኝ መስለኝ፣ ምንድን ያጠፋሽው አልኳት። አይ በቃ መምህር ስንገናኝ ነው የምናወራው፣ በስልክ አላወራም ወራ፣ በቃ ይቅርብኛል አለችኝ። እሺ ከዛ በስልክ መገናኘቱን ትተን በአካል እንድንገናኝ ቀጠሮ ይዘን፣ ከቅዳሴው በኋላ ከቤተ ክርስቲያን ከወጣው በኋላ እዚህ እዚህ ቤተ ክርስቲያን እንደዚህ እንደዚህ እንገናኝ አልኳት። ተገናኘን። ምንድን ነው ችግርሽ አልኳት? አይ ጥፋት አጥፍቻለሁ። እኔ እዚህ ቤት ውስጥ በመቀጠሪ ይኸው ነፍሴ ድናለች፣ ይኸው ለዚህ በቅቻለሁ። ግን እነሱ ቤት ዘጠኝ ሺህ ብር እና አስር ሺህ ብር ነው የሚከፍሉኝ። ተጨማሪ ደሞዝ እንዲከፍሉኝ ግን የሆነ ነገር አሰርቻለሁ አለችኝ። ስንት ነው የሚከፍሉሽ? አሁን ያን የሚከፍሉኝ የነበረው ዘጠኝ ሺህ ምናምን ነበር፣ አሁን ግን አስራ አምስት ሺህ ብር ነው የሚከፍሉኝ፣ እና የሆነ ነገር ግን ድግምት ውስጥ ገብቻለሁ። ለዚህ ነው ቶሎ ፍጥንጥን ብዬ ቶሎ ብዬ ንሳ ይገባውት አለች። ማን ጋር ሄድሽ አልኳት? ማን ጋር ሄድሽ? ሰውየው ጋር ብቻም አይደለም ያ ድብተራ ጋር አይደለም አልኳት። አይ እሱ ጋር አይደለም፣ እዚሁ ሰፈር ውስጥ አንድ እናት አሉ እሳቸው ጋር የሚካድሙ እናት ጋር ሄጄ ነው እንደዚህ ያደረኩት። እና እውነት ያደረግሽው ነገር ሳራ ደሞዝ ጨምረልሽ? አዎ ልክ እሱን ባደረኩበት ሳምንት ደሞዝ ስትከፍለኝ ጨምሬልሻለሁ ብላ ራሷን ቼ ጨምረችልኝ። እና ደሞዝ ጨምሬላታለሁ በጣም እያገለገለችን ነው ብዬ ስነግረው ጊዜ አረ ከፈለሽ ሃያ ሺህ ብር አድርጌላት ምናምን አለ ሰውዬው እራሱ። እና ድንገት ጸበል ሲሄዱ የኔንም ስም ስሜን ጠርቶ ሊጮ ሊጮህ ስለሚችል ከገሌን የመጣሁት ሊል ስለሚችል በእናትህ እንደው አስታርቀኝ ከነዚህ ቤተሰቦች ጋር አለችኝ። በቃ ችግር የለው፣ እነግርልሻለሁ ብዬ ይዣት ሄድኩኝና ሰንበት ቀን ነበረ። ገባን። እሺ እንዴት ናችሁ? አንድ ነገር ልነግራችሁ ነው ምናምን አልኳቸው። ምንድን ነው አሉኝ። በእሷ ጉዳይ ይኖሳቸው ጊዜ እባክህ አውቀነዋል አሉኝ። በስመ አብ ወወልድ ወመንፈስ ቅዱስ እንዴት ሰራችሁ ጊዜ አውቀነዋል፣ በቃ ገብቶናል። ክፋት አስብ አይደለም ደግሞ ዝንድን ጨምርላት አስበንዋል። በምን አወቃችሁ? አይ በቃ እኛ ደርሰንበታል፣ አውቀናል። በህልማችንም እሱ በህልሙ አይቷል፣ እኔም ደግሞ በራሴ የሆነ የተረዳሁት ነገር አለ ገብቶኛል፣ ብቻ አለችኝ። የፈነዳ መንፈስ ማማል የለም የጮሹ ነገር አለ የለም። ከዛ በቃ መምህር ከመጣ አይቀር ለምን ሆቴል ሄደን ጸበል አይረጭም? በቃ አሁን ዛሬ ነው ቀጠሮ ያዝነው አለችኝ። እንሄድ እንሄድ ከዛ ሄድን። ስገባ አስተናጋጆቹ ደነገጡ። የደነገጡት ምንድን ነው? እኔም ደብተራ መስያቸዋለሁ። ልክ በፊትም ደብተራ እየመጣ እዛ ምን ያደርግ ነበር አንዳንድ ጊዜ አልፍ አልፍ ብሎ መጥቶ የሆነ ነገር ምናምን ብሎ ይሄዳል እና ያን ይሰማሉ። እኔም ስመጣ ተረኛ ደብተራ የመጣሁን የመሰላቸው፣ ማለት እንደገና ደግሞ ልክ ለቢዝነስ ምናምን እንዲበዛለት ለአስር የመጣሁን የመሰላቸው። ከዛ እንዲህ አስተናጋጆች ምን ነው ተራበሹ አልኩት። አይቶ ችግር የለውን ገብቶኛለን እና ኑ ተሰብሰቡ ምና ማለቸው። ከዛ ንሳ አባታችን እየመጡ ነው ጸበልን ረጭ ነው አላቸው። እና የእኛ ንሳ አባት የኔ ንስ አባት ስላልተመቻቸው በዛ ቀን ሌላ አባት አሉ። እሳቸው ልጄ ነው የሄድኩት፣ አልተመቸልም ነበር እና እሳቸው ደግሞ እየመጣሁ ነው ብለውን ነበረ። እና ሁላችሁም አሁን ጸበል ትረጫላችሁ፣ ወጥ ቤቱም ጸበል ይረጫል፣ ጠረጴዛውም፣ ሁሉም ጸበል ይረጫል። እና ከዚህ በኋላ እንደምታውቁት አይደለም የምንሄደው። ሄደው እና እንደምታሸኩሽኩት እንደምታወሩት አይደለም የምንሄደው። ንስሀ ገብቻለሁ በማረገው ነገር ሁላችሁም ይቅርታ አርጉልኝ ብሎ ድፍት አለ መሬት ላይ። አሳዘነኝ ታውቃላችሁ። ባለ ሀብት ሆኖ እንደዛ ሱፍ ለብሶ ምናምን ይሁን የሚገርም መኪና የያዘ ሰው ወይም የሚገርም ላይፍ የሚኖር ሰው በሰራተኞቹ ፊት ተደፍተው ይቅርታ አርጉልኝ ሲላቸው ከዛ ምድና ጮሁ ደነገጥ። እንደዚህ ሆኖ አይተው አያውቁም። እንዲህ እንዴት ያደረገው ብሎ ገርሟቸው፣ ኧረ ምንድነው እንዲህ፣ ቆይ መጀመሪያ አልገባንም ምናምን አሉት። በቃ ንሳ ገብቻለሁ ይቅርታ አርጉልኝ ምላቸው አላቸው። ከዛ አንዱ አስተናጋጅ እንዴት ታዲያ እየተቆጣ ንሳ ገብቻለሁ ብትሉ እናና ተቀበሉኝ ነሳይን እያልኩ ነው። በቃ ይቅር ብለናል በሉኝ አላቸው። ከዚህ ይቅር ብለናል ሲሉ ጊዜ ብድግ አለ። መምህር ጨርሻለሁ አለኝ። እሺ ቆይ አባታችን ይምጡ፣ ከዛ እስከዛ ድረስ ሻይ አምጡ አልኳቸው። ሻይ መጣ። በስማም ቅዱስ አማትቤ ስጠጣ ምን አለኝ? አስተናጋጇ እያስተናገደች እንትን ስኳር እያቀረበች፣ አዎ እዚህ ቤት ያለውን መጠጥ በስማም ብለህ ካልጠጣው ችግር አለበት አለ። እንዴ ጋሼ ምን እያልክ ነው አለችው። ሁላችሁም በስማም ብላችሁ ጠጥ። በቃ ችግር አለበት፣ እዚህ አጋንንት አለ እዚህ ቤት ስፈልጉጡ ስፈልጉ ቀጥሉ፣ አብረን እንጸልያለን እንሰግዳለን የምትሉ ከሆነ እንቀጥላለን ምናምን አለ፣ ፈታ ብሎ በቃ ልጁ እና አስገረመኝ በጣም ነው የደነገጥኩት። ምን ያህል ልቡ ቅይር እንዳለ ማለት ነው። በቃ ልውጥ ነው ያለው ወደ እግዚአብሔር በአንድ ጊዜ ነው የተጠጋው። ጥብቅ ነው ያለው እና እዛውን ንስሐ ገባ የአደባባይ ከዛ ደግሞ አባታችን ይምጧዋል እና ደግሞ ጠግዳ የወሰዳቸውና ደግሞ ያደረገውን ሰላሳ ደቂቃ ሙሉ ያደረገውን ኮራ ብሎ ነው የተናገረው አላለቀሰ። ምን አላለ። ደፍሬ የሰራሁትን አጣት ደፍሬ ለመናገር ፈልጎ ብሎ ቁጭ አጎ ነገራቸው። ዝም ብለው አዳመጡትና እንደው ስግደት ባልሰጠህም አንተስ እግዚአብሔር ተቀብለዋል ብለው፣ ግን ስግዳ ስጋህ መቀጣት ስላለበት ሕጉም ስርዓቱን መፈጸም ስላለበት እንደገናም ደግሞ የቤት ክርስቲያናችንም ቀኑና ስለሆነ ግዴታ አልሰጥህ ይገባል ብለው ቀኑና ሰጡት። ቤቱን ጸበል ተረጨ። ቤቱ አልቆቹ ከዛ በሉ ሰልፍ ያዙ ተብለው